የኛ ሐኪም አሜሪካ ሲሄድ ሐኪም አይደለም፣ ተማር ተፈተን የሚባልበት ዋናው ምክንያት ከትምህርት ስርዓቱና ከአስቻይ ሁኔታዎች ጋር የሚያያዝ ነው። ላቡ ችግር ስላለበት የሚማርበት ቴክስቡክ፣ አስተማሪዎቹ ችግር ስላለባቸው ነው። እንግዲህ ጠቅላይ ሚኒስትሩ ስናገሩ ሰምታችኋል። ግዴታ ያው ለሁሉም ነገር ሪያክት አይደረግም፣ ግን አንዳንድ ነገሮችን መረጃ የሌላቸውን ነገሮች በመረጃ አስደግፎ ማንም ይሁን ማንም እስካልተናገረ ድረስ መረጃ ያለው ሰው ዝም ካለ ውሸት እየነገሰ ይመጣልና፣ ስጀምር አንድ ሀገር የሚፈርሰው የአላዋቂዎች ጩሀት ሲበረታ ሳይሆን የአዋቂዎች ዝምታ ነው ሀገርን የሚያፈርሰው። ና ይህን የሚልበት ምክንያት ምንድን ነው? አሁን ላይ ብዙ ሰው ያለመረጃ ያወራል ብዙ ነገር ማይክ ስለጨበጠ ብቻ ብዙ ነገር ስናገር ትሰማላችሁና ይሄ ሆን ብሎ ሊሆን ይችላል እና ብዙ ምክንያቶች ይኖራሉ፣ ግን አንዳንድ ዝም ብሎ ዲፍረትም ሊሆን ይችላል። እና ይሄ ደግሞ የኛን ክብራችንን ነባራዊ ሁኔታውን እና እውነታውን የሚቃወም ነገር ስለሆነ መናገር ግዴታ ነው። መረጃ ስላለን ማለት ነውና እሳቸው ስናገሩ እንደሰማችሁት እንግዲህ የኢትዮጵያ ሐኪም ሌላ ሀገር ሲሄድ ከእንደገና ተማር ይባላል። እዚህ ደግሞ እንደ ማንስኤ የገለጹት ነገር አለ። ወደ ማንስኤው ከመምጣታችን በፊት ግን የእኛ ሀኪሞች ሌላ ሀገር ሲሄዱ ከእንደገና እንዲማሩ ይደረጋል ወይ ነው ሪያሊቲው? ይሄ ውሸት ነው። እንደዛ የሚባል ነገር የለም። ያለው ምንድን ነው? ኢትዮጵያም ለምሳሌ ለስፔሻሊቲ ፕሮግራም የራሷ ፈተና አለ። እንግዲህ ፈተናውን ተፈትኖ ያለፈ ሰው ብቻ ነው በሚፈልገው ዲፓርትመንት ስፔሻላይዝ የሚያደርገውና ሌሴም ወይ አሜሪካም ዩኬም ዱባይም ብትሄዱ የራሳቸው የሆነ ኤግዛም አላቸው። ዶክሜንቱ በራሱ ስርዓት ያልፋል፣ ኦተንቲኬት ይደረጋል። ከዛ በኋላ ባለሙያው ሄዶ ዶክተሩ ሄዶ የሚፈተነው ኤግዛም፣ እኛ ሀገርም እንደሚደረገው ሁሉ ኤግዛሞች ይኖራሉ። ኤግዛም ማንኛውም ሰው ዝም ብሎ ማለፍ ስለማይችል ኮምፒት አርገው አልፎ ስለሆነ መስራት አለበት። እሱም ብቻ ሳይሆን ያደጉ ሀገራት እንደኛ ሀገር ለሰው ህይወትና ለህክምና ቫልዩ ማይሰጡ አይደሉም። እነሱ እጅግ በጣም ለሰው ህይወት ለህክምና እጅግ ቦታ ስለሚሰጡ ማንም መጥቶ እንዲያክም ስለማይፈልጉ የራሳቸው ስታንዳርዳይዝድ የሆነ ኤግዛም ይኖራቸዋል። እሱን ተፈትኖ ያለፈ ሰው እንደ አዲስ አይማርም። ይሄ ውሸት ነው። ዲኤችኤ የሚባል አለ ዱባይ ብትሄዱ፣ አሜሪካ ስትሄዱ ደግሞ ዩኤስኤምኤልኢ ያለ፣ ብሪቲሽ ብትሄዱ ፕላባለ ኦስትራሊያም የራሳቸው የሆነ የኤግዛም ቦርድ አላቸው። በነዛ ቦርዶች አንድን ሀኪም ከፈተኑ በኋላ ከየትም ይምጣ ከኢትዮጵያ ብቻ አይደለም። ይሄ ሪያሊቲውን ለምንድን ነው የምንጣረሰው? ሪያሊቲ ውጭ ነው ያልኩበት ምክንያት ለምንድን ነው ይህን ኤግዛም የሚፈተነው የኢትዮጵያ ዶክተር ብቻ አይደለም። ከናይጀሪያም የሚሄድ፣ ከዱባይም የሚሄድ፣ ከሳውዝ አፍሪካም የሚሄድ ከአውሮፓ እንኳን የሚሄድ አሜሪካ ውስጥ ኤግዛሙን ሳይፈተን ማለፍ አይችልም። ይሄ ውሸት ነው። ኢትዮጵያ ዶክተሮች አቅም ማነስ ስላለ የትምህርት ስርዓቱ እንደዚህ መምራኖቻችን በደንብ ስለማያስተምሩ ምናምን ተብሎ የተነገረው ነገር ነው ውሸት ነው። እንደ አዲስም አይማርም መሆን አለበትን ማለፍ አለበትን ኤግዛም አልፎ ነው ወደ ስራው የሚገባው ማለት ነው። ሁለተኛ ደግሞ እንደ ምክንያት የዘረዘሩት ነገር የእኛን ማምራኖች ብቃት የማይመጥን ንግግር ነው። ለምሳሌ የማምራኖች የብቃት ችግር ነው እንደዛ የሚባል ነገር ልንባይዘ ህክምናን አሁንም አልተረዱም። ፖለቲከኞች ህክምና አልተረዱም። ህክምና ላይ ወረቀት መግዛት አይቻልም። ህክምና ላይ ማስተማር ማይችል መምህር መጥቶ ማስተማር አይችልም። ምክንያቱም በጠመኔ ብቻ የምንማርበት ትምህርት ስላልሆነ የሰው ህይወት ላይ አስክሬን ላይ ላብራቶሪ ብዙ ደረጃ አልፈን የምንመጣበት መንገድ ስለሆነ ይህንን ለማስተማርና ዜጋውን ለማብቃት የማይችል ሰው ሲጀምርም ሲጀምርም መምህር ሊሆን አይችልም። እንደሌላ መምህር አይደለም። ፊዚክስ ማስተማር የማይችል ሰው በፊዚክስ ዲፓርትመንት ሊመረቅ ይችላል፣ እውነት ለመናገር ምክንያቱም ምንም ፕራክቲካል ሴሽን ስለሌለው ብዙም ፕራክቲካ በሰው ህይወት ላይ የሚሰራ ስራ ስለሌላል ተማሩን ስፔሻሊስቶች ባዘ ወይ በጣም ድቃት አላቸው፣ ብዙ ነገር ለሀገር ያበረከቱ ብዙ ሪሰርች የሰሩ በጣም የሚገርም ድቃት አላቸው ናቸው። ሌላ ሀገር እንኳን ሄደው የኢትዮጵያ ሀኪም በነገራችን ላይ የኢትዮጵያ ሀኪም ኮምፒት ማድረግ ብቻ አይደለም እነዛን ኢንተርናሽናል ኤግዛም ተፈትነው የኢትዮጵያ አብዛኛው ሀኪም አብዛኛው ሀኪም በከፍተኛ ውጤት ነው የሚያልፈው። በአፍሪካም ራሱ ኮምፒት ውድድሩን ሄዳችሁ ውጤታቸውን ብታዩ በሚገርም ሁኔታ የኢትዮጵያ ዶክተሮች ናቸው ይህንን ኤግዛም በሚገርም ድቃት አልፎ ኢንተርናሽናል ገበያ ላይ ኮምፒት የሚያረጉ ይሄ ከሪያሊቲ ውጭ የሆነ ነው። ሪያሊቲው ምንድን ነው? የኢትዮጵያ ዶክተሮች እውነት ለመናገር ሌላ ሀገር ሄዶ ተፈትኖ የማለፍ ብቃታቸውም ከሄዱም በኋላ ያለው ብቃት ከሌላ ሀገር ሀኪም ጋር እንደም ኮምፔር ሚደረግ አይደለም። መጽሐፎቹም የተጻፉት ኢንተርናሽናል ናቸው። የምንማርበት ስርዓትም ኢንተርናሽናል ነው። ስለዚህ ከማምህራን ብቃት ጋር ተያይዘው ከኢንተርናሽናል መጽሀፍት ጋር ከመጽሀፍት እጥረት ጋር ምናምን ተያይዘው የተባለው ነገር ውሸት ነው። ሪያሊቲው ግን አሁንም ቢሆን የኢትዮጵያ ሀኪም ኢትዮጵያ ውስጥ መፈተኛ ተቋማት ኤግዛም ሴንተርስ የሚባሉ አሉ። እነሱ ቢዘጋጁ በብቃት ማለፍ ሚችሉና ለዓለም ገበያ መቅረብ ሚችሉ ናቸው። ሪያሊቲው ይሄ ነው።